ልባዊ ሰላምታችን በእያላችሁበት ቦታ ይድረስ እያልን ከብላክ ላይን ሚዲያ ተስፋዬ ወልደ ስላሴ ነኝ። ልዩ መግለጫ ይዘንላችሁ መጥተናል። እንግዲህ ሰሞኑን እንደተከታተላችሁት በአማራ ፋኖ ሕዝባዊ ድርጅት ወይም አፋድ ስር የሚንቀሳቀሱ የተወሰኑ ኃይሎች ለስርዓቱ እጅ መስጠታቸው ይታወቃል። ከነዚህ መካከል አንደኛው ጸዳሉ ደሴ እንደሆነ በሚዲያዎች ሰምተናል። እንግዲህ ዛሬ ላይ እየወጡ ያሉ መረጃዎች እንደሚያመለክቱት በጸዳሉ ዙሪያ ይንቀሳቀሱ የነበሩ ሌሎች ተጨማሪ ኃይሎች ለስርዓቱ እጅ እየሰጡ እንደሆነ ሰምተናል። ከእነዚህም መካከል አንዱ አማኑኤል ሞላ የተባለ ግለሰብ ትናንት ማምሻውን ለአብይ አህመድ ጀሌዎች እጅ መስጠቱን መረጃ አግኝተናል። የስርዓቱ የሳይበር ሚዲያ ካድሬዎችም መረጃውን ለማስተጋባት በዝግጅት ላይ ይገኛሉ። እንግዲህ አማኑኤል ሞላም በሚዲያ ደረጃ ወጥቶ መግለጫ ይሰጣል እየተባለ ነው። እንግዲህ ሊሰሩ ያሰቡት ፖለቲካ ምንድን ነው? አማኑኤል ሞላ በአማራ ፋኖ ብሔራዊ ኃይል ስር በአማራ ፋኖ በጎጃም ባህር ዳር ብርጌድ አካባቢ ወይም ባህር ዳር ዙሪያ የሚንቀሳቀስ የጎጃም ቀጠና ፋኖ እንደሆነ አድርጎ ፕሮፓጋንዳ ለመስራት እየተዘጋጁ መሆኑን ነው መረጃ ያገኘ ነው። ከዚህ ጋር በተያያዘ በአማራ ፋኖ ብሔራዊ ኃይል የአማራ ፋኖ በጎጃም ወታደራይ መምሪያ ማካሪ ኢንጂነር ፋኖ ማንችሎት እሱ ባለው ጋር ቆይታ አድርገናል። ከዚሁም በተጨማሪ ፋኖ ጸዳሉ ጋር በተያያዘ ሌላ ተጨማሪ መረጃ ይዘን መጠናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አመሰግናለው። ኢንጂነር ፋኖ ማንችሎት እሱ ባለው እነ አማኔል ሞላ ለብልጭግና እጅ ሊሰጡ ነው የሚሉ መረጃዎች እየወጡ ነው። በእርግጥም እነ አማኑኤል በአማራ ፋኖ ብሔራዊ ኃይል የአማራ ፋኖ በጎጃም ስር የባህርዳር ብርጌድ አባላት ነበሩ ማለት ይቻላል በተለይ ባለፉት ሀያ ወራት የፋኖን እንቅስቃሴ በቅርብ እንደሚከታተል አንድ ሰው ለባህርዳር ብርጌድም በጣም በቅርብ ርቀት እያንዳንዱን እንቅስቃሴያችሁን ለሚያውቅ ሰው ይባብ አካባቢ የሚሰሩ የነበሩ አንዳንድ ህገወጥ ነገሮችን አውቃለሁ። በተለይ ሶሻል ሚዲያው አካባቢ በእናንተ ጉዳይ መረጃዎች ይሰጥ ስለነበር የተለያዩ ስሞታዎች፣ አቤቱታዎች ከባህር ዳር ይመጡልኝ ነበረ ከነ አማኑኤል ሞላ ጋር በተያያዘ እና ምንድን ያለው ነገር እንደው በትክክል ጎጃም ቀጠና ውስጥ ነበሩ ማለት ይቻላል። ማንች እነ አማኑኤል ሞላ አማኑኤል ሞላ የአማራ ፋኖ በጎጃም የባህር ዳር ብርጌድ አንደኛ ክፍለ ጦር ሲ አማራ ፋኖ ጎጃም አንደኛ ክፍለ ጦር በአዳር ብርጌድ ውስጥ አባል ነው የነበረ። ይህ ግን የአባልነት ጊዜው መቼ ነው ከተባለ ትግሉን በይፋ ወይም ደግሞ ይሄ የጥጥቅ ትግል በጋድ መንቀሳቀስ ከጀመርንበት ሐምሌ ሀያ አምስት ሁለት ሺህ አስራ አምስት ዓመተ ምህረት ጀምሮ በነበረው የስድስት ወር ቆይታ ውስጥ ካልሆነ በስተቀር አማኑኤል ሞላ እንደ ቀጠና ጎጃምን እንደ ብርጌድ ባህርዳር ብርጌድን ለቆ አጎራባች ወደ ሆነው የጎጃም ቀጠና ደቡብ ጎንደር ልዩ ቦታው ከላይ ጋይንት እስከ ደብረ ታቦር ጫፍ ድረስ ሲንቀሳቀስ እናውቀዋለን። ከዚያ ውጭ አማኑኤል ሞላ ላለፉት አንድ ዓመት በቀጠና ትስስርም አይደለም በቀጠናችን ባሉት የፋኖ አመራሩም ሆነ የፋኖ ዝርዝር ውስጥ ባለፉት አንድ ዓመት ውስጥ በቀጠና ትስስር ጉዳዮች እንኳን ለመወየትም ለመነጋገር የሚያበቃን ጉዳይ አልነበረ። ያው ዛሬ ላይ አማኑኤል ሞላ እጅ እንደሰጠ ሰምተናል። ምናልባት ከአማኑኤል ሞላ እጅ መስጠት ጋር በተያያዘ የጠላት ወይም ደግሞ ያገዛዙ ስርዓት አላስፈላጊ የሆነ ፕሮፓጋንዳ ወይም ደግሞ የብሽሽቅ አይነት ፕሮፓጋንዳ ለመስራት የአማራ ፋኖው በጎጃምም እንደዚህ አይነት አባላቶች እጅ ሰጥቶኛል የሚል ተራ ፉክክር እና አጀንዳ ውስጥ ለመግባት አማኑኤል ሞላን በባህር ዳር ብርጌድ ስም እጅ ለማሰልጠት ተሞክሯል። በተጨባጭ በዚህ ሰዓት አማኑኤል ሞላ እጅ ሰጥቶ የባህር ዳር የአገዛዙ አካሎች እስረኛ ሆኖ ይገኛል እና ይህን ያለው ሁኔታ የእኛ ባል አይደለም። ከአንድ አመት በላይ ከእኛ ጋር አልነበረም ማለት ይቻላል። ማንችሎት ለአድማጭ ተመልካቹ ግልጽ መሆን ያለበት አንድ ጥያቄ አለ። ቀደም ብዬ ለማንሳት ሞክሬያለሁ እና አማኑኤል ሞላ ለስድስት ወራት በተለይ 2015 ሐምሌ ጀምሮ ቀደም ብለን እንደጠቀስከው ይንቀሳቀሱበት የነበረው ባህር ዳር በይባብ የሚባለው አካባቢ ነው እና ብዙ ቅሬታዎች፣ ብዙ ስሞታዎች ይመጡልኝ ነበር ሶሻል ሚዲያው አካባቢ ባለ ሀብቶች ጋር በተያያዘ መጋዘን ላይ የተቀመጠ የባለሀብት መሳሪያ መዝረፍ ጋር በተያያዘ እና ለምንድነው ከአማራ ፋኖ በጎጃም ባህር ዳር ብርጌድ ወጥተው ከላይጋይንት እስከ ደብረ ታቦር አካባቢ ወዳለው ቀጠና የሄዱ? እንዴት ነበረ? በትክክል የፋኖን ስራ ጠብቀው የሚታገሉት ታጋዮች ነበሩ ወይ? የሄዱበትስ ምክንያት ምንድን ነው? አይ እንደሚታወቀው የቀጠናችን ውስጥ አሁን የአማራ ፋኖ ብሔራዊ ኃይል አንድ አካል የሆነው የአማራ ፋኖ በጎጃም በቀጠናችን ውስጥ የሚደረግ ትግል በጥብቅ መርህ በጥብቅ ዲስፕሊን የሚመራ ተቋም ነው ያለና ከዚህ ጋር በተያያዘ ባህር ዳር ብርጌድ በነበረበት ሰዓት አማኑኤል ሞላ አንዳንዴ የሻለቃ መሪ ሳይሆን ራሱን የሻለቃ አዛዥ አድርጎ ማህበራዊ ሚዲያ ላይ በማስተዋወቅ መርህ ይጥሳል። ከዚያ ከፍ ሲል ዘረፋ ላይ ለምሳሌ ከአሁን በፊት የካሉስ ቤይካ ካምፕ እንትን ተሰብሮ ብዙ ሀብትና ንብረቶች ሲዘረፉ ያንን በማስተራርና ከፊት ነው በመምራትም እሱን የነበረበት ይሄ አደባባይ ላይ የተሰጡ ሀቆች ነው እየተናገርኩ ያሉት እና ብዙ ጊዜ የእገታ የወንብድና ከተማሪ ደውሎ ባለሀብትን የማሳቀቅ ይህን አምጡ ውሎ የማስቸገር እና እንደዚህ አይነት ስምሪቶች ላይ ተደጋጋሚ የሚታይ ነበረ እና ከዚህ ጥፋቱ እንዲታረም ለበርካታ ጊዜ ምናልባትም ለበርካታ ጊዜ ሲባል በሳምንት ከአንድ እስከ ሁለት ጊዜ የዲስፕሊን ግድፈት ወይም ጥሰቶች እየተገኙበት ማስተካከያ እንዲሰጥ ሲጠይቅ ቆየ። የደካሞች ምሽግ የሚባል አለ። አሁን ወቅቱ ላይ የደካሞች ምሽግ አንዱ የጎጥ መለያ ሆኗል እና ጎጥን ደጋግሞ ሲያቀነቅን በዛ የሚሆንም ደግሞ ጆሮ ሲያጣ የቀጠናችንን ጎጃምን ቀጠና ለቆ ወደ ደቡብ ጎንደር ተሸጋገረ። ደቡብ ጎንደር ላይም ሂዶ ልክ በእንደዚህ አይነት በከፋፋይነት አጀንዳው ላይ ነበር የተጠመደው እና ከዚህ ከከፋፋይነት አጀንዳዎቹ ውስጥ አንዱ ምንድን ነበር ብትል አንዳንዴ የወታደራዊ መርህን ሳይጠብቅ አንድ ክፍለ ጦር በስንት ብርጌድ በስንት ሻለቃ ወይም ሬጅመንት በስንት ሻምበልና የመቶዎች ይደራጃል የሚለውን እንኳን ግንዛቤ ሳይወስድ ራሱን የአንድ ክፍለ ጦር አስዛዥ ስያሜውንም ራሱ ጉና ክፍለ ጦር የሚል ሰጥቶ ነው የነበረ እና ይሄ አንዱ ከፋፋይነት ነው። በነገራችን ላይ ከስሙ እንኳን ራሱ ጉና ክፍለ ጦር ነው። ሲንትን ሲል ሲመሰርት ከአሁን በፊት ወንድማችን አርበኛ ውቫንዳ ባተ ለመጀመሪያ ጊዜ በጎንደር ቀጠና ውስጥ ጉና ክፍለ ጦር የሚባል የመሰረተ እሱ ነው። አንድም ከዛ በተጻራሪ ለመቆም ሁለትም የስም ስያሜን አቻ በመስጠት ርካሽ ተወዳጅነት ለማድረግ የሄደበት ርቀት ነው ብያ ብቻ አይደለም በብርጌድ ውስጥ ከሰጣቸው ስያሜዎች አንዱ ሰኔ አስራ አምስት ብርጌድ የሚል ነው። በነገራችን ላይ በዚህ አጋጣሚ እንዲ ከአጀንዳ ባልወጣ የሰኔ አስራ አምስት ጉዳይ አንዴ የተዘጋ ፋይል መሆን መቻል አለበት። ሰኔ አስራ አምስት ላይ ለአማራ ህዝብ ታግሎ ለአማራ ህዝብ የተሰዋ ምንም አይነት የምናውቀው አመራር የለም። ይሄ ፋይል መዘጋት ስላለበት ማለት ነው። ምናልባት ምናልባት የአማራ ህዝብ በታሪኩ ከሰሩት ትልቅ ስህተት ሰኔ አስራ ሰባት አንድ ጀግና ሰው አጥቷል። እሱም ጀነራል አሳምነው ጽጌ ነው። በቃ ይሄ ፋይል ክሎዝድ መሆን ያለበት ጉዳይ ነው። የራሳችን የዚህ አሁን እያደረግነው ያለውን ትግል የዚህ ትውልድ የዚህ ትግል ጠንሳሽ አባታችን ብርጋሪጅ የማሳምኑ ጥጌ ነው። ከዚያ ውጭ ያሉ ፋይሎች መዘጋት መቻል አለባቸው እና የአማራ ህዝብ ትግል የአማራ ህዝብ ነጻነትን እስከታገልን ድረስ እንደዚህ አይነት ከፋፋይ አጀንዳዎች ላይ ቁጭ ተብሎ ከዚህ ላይ የዝርፊያ የወንብድና የህገወጥ ተግባሩ በተቋም መር በመርህና በዲሲፕሊን ሲታፈንበት ሌላ ቀጠና ላይ ሂዶ እንደዚህ አይነት ማለ ለአማራ ህዝብ አንድነትም በቀጠናችንም አንድነት የማይመጥኑ ከፋፋይ አጀንዳዎች ላይ ተጠምዶ ከስም ስያሜ ጀምሮ በስራም በተግባርም እንደዚህ አይነት ረካሽ አይነት ፖለቲካዎችን ሲያራምድ የቆየ ልጅ ነበረ እና ባለቀ ሰዓትም ምናልባት ከቀናት በፊት ጸዳሉ ደሴ እጅ ሰጥቷል። ፀዳሉ ጸዳዱ ደሴን ተከታትሎ ዛሬ ላይ ደግሞ አማኑኤል ሞላ እጅ ሰጥቷል ማለት ነው እና ይሄ ነው የእሱ ጸባይ መገለጫም ይሄ በነገራችን ላይ በእኔ አንድ በት ብቻ የሚገለጽ ሳይሆን ከተማ ላይ ያሉ ባለሀብቶች ወይም ደግሞ በዚህ ማለቴ በሰራዊቱ በኩል ያሉ አባላቶች አማኑኤል መሆን ለማን ነው የምትለው? በከፋፋይ አጀንዳው የሚታወቅ እርካሽ ተወዳጅነትን ለማግኘት ብዙ ነገሮችን የሚናገር የነበረ ግለሰብ መሆኑ እንዲታወቅ እንፈልጋለን። አመሰግናለሁም አንቺ በዚህ አጋጣሚ የብላክላይን ሚዲያ አድማጭ ተመልካቾች አማኑኤል ሞላ ፌብሩዋሪ 11 ማለትም በዚህ በነጮች አቆጣጠር ፌብሩዋሪ 11 አማራ አሰፋ ከተባለ ጋዜጠኛ ጋር ጣና ቴሌቪዥን ላይ የሰጠው አንድ ቃለ ምልልስ አለ። እዛ ጋር ምንድን ነው የሚለው የእሱ የሚመራው ክፍለ ጦር የሚንቀሳቀስበት ቦታ ከላይ ጋይንት እስከ ደብረታቦር ጫፍ እንደሆነ ቃለ ምልልሱ ላይ ተናግሯል። ያንን ድምፅ ከዚህ ቀጥሎ አሰማችኋለሁ። በተለይ ከአለም ሳጋ አጠቃላይ እናንተ እስከምትንቀሳቀሱበት ቀጠና ያለው የዝርፊያና የእገታ ወንጀል ተጠናክሮ ቀጥሏል እና አብረ ብታብራራልኝ፣ አመሰግናለሁ። አማረ በድጋሚ ስለጠየከኝ፣ እንግዲህ የኛ ቀጠና ከላይ ጋይንት ደብረ ታቦር ጫፍ ይደርሳል። በዚህ ቀጠና ውስጥ እኛ በምንመራው ቀጠና ውስጥ ማለትም ከጋይንት እስከ ጋሳይ ጫፍ ያለው ቀጠና ማራፋኑ የተራረው የራስ ጉና ክፍለ ጦር ቀጠና ነው በ እሺ እንቀጥል ማንችሎት ተቀጣዩ ጥያቄ ምንድን ነው በተመሳሳይ እንደነ አማኑኤል ሞላ ሁሉ በአማራ ፋኖ ብሔራዊ ኃይል ስር በአማራ ፋኖ በጎጃም ነን የሚሉ ሌሎች እጅ ለመስጠት እየተዘጋጁ ያሉ ሌሎች ፋኖ ነን የሚሉ አካላት አሉ የሚል ጭምጭምታ ሰምቻለሁ መረጃ አላችሁ ተመርጀዋለን። የእኛ የተቋማችን አንዱ እንቅስቃሴ ምንድን ነው? ፊት ለፊት የሚደረጉ ከጠላት ጋር የሚደረጉ ውጆችን ብቻ በትኩረት አንከታተልም። ተቋማችን ለማፍረስ የቀጠናችን አንድነት ለማወቅ በጠላት በኩል ምን አይነት እቅድ፣ ምን አይነት አሰላለፍ ተይዟል የሚለውንም በየቀኑ መመርመር፣ በየቀኑ የመረጃ ስራ መተንተን አንዱ ተግባራችን ነው። ከዚህ ጋር በተያዘ ቅድም እንደነገርኩህ አማኑኤል ሞላን መሰል አይነቶች ከአሁን በፊት ከአማራ ከአማራ ፋኖ ብሔራዊ ኃይል አሁን ደግሞ ማልቴ ከሆነው ከአማራ ፋኖ በጎጃም አንደኛ ክፍለጦር ባህርዳር ብርጌድ ውስጥ በላይ ዘለቀ ሻለቃ ላይ ተገንጥለው የሄዱ ጥቂት ግለሰቦች ነበሩ። እነዚህ ግለሰቦች ተገንጥለው ከሄዱ በኋላ ወደ ጎንደር ቀጠና ወይም ደግሞ ለባህርዳር ብርጌድ አዋሳኝ ወደሆነ ወደ ሜጀር ጀነራሉ አንተ ኮር ለመሄድ ሞክረዋልኝ። ከዚያ ኮር ከሄዱ በኋላ ዛሬ ዛሬም አማኑኤል ሞላን ተቀብለው ለጠላት እጅ ሲሰጥ የሸኙት እነዚህ መሆኑ አንደኛ እንዲታወቅ። እነዚህ ግለሰብ ፍላጎታቸው ምንድን ነው? እንዳደራዳሪ አማኑኤል ሞላን ልከዋል። እነሱ እንደ ተደራዳሪ ሆነው በጠላት በኩል ስለሚሰጣቸው ጥቅማ ጥቅም፣ የስልጣን ሹመት ወይም ደግሞ የቁስኔ ንብረት አቅርቦት ከተስማሙ በኋላ ራሳቸውን ከደቡብ ጎንደር ቀጠና አምጠው የአማራ ፋኖ በጎጃም የአንደኛ ክፍለ ጦር የባህር ዳር ብርጌድ አካል ነን ብለው ለመግባት እየተመካከሩ ያሉ አካላት እንዳሉ ደርሰንበታል። ስለዚህ የትግሉ ደጋፊዎችም ሆነ እንድትታዘቡት የምንፈልገው ጉዳይ እነዚህ ልጆች ከኛ አካል ወጥተው ወይም አፈንግጠው ከሄዱ ከስድስት ወር በላይ የተቆጠረው አደረጃጀቶች እንደሆኑ እንድታወቁት እንፈልጋለን። ሰሞኑን የእጅ መስጠት ፖለቲካ በስፋት እየተሰራ ነው እና ይህን ጊዜ መምረጥ ለምን አስፈለገ? እንዲያው ከዚህ ጀርባ ስሊሰራ የተፈለገው ፖለቲካ ምንድን ነው ብለህ ታስባለህ? ምንም ጥያቄ የለውም። ሰሞኑን በእነዚህ አይነት ደረጃ እጅ መስጠት ፕሮግራሞች የተካሄዱት አንደኛው ጠላት በሚባለው አሰላለፍ መደበኛ ጠላት የምንለው አለ። ነፍጣን ግቦ ፊት ለፊት እየተፋለመ ያለው የኢትዮጵያ መከላከያ ሰራዊት የሚሊሻ አድማ ብተና ፖሊስ የተጣመረበት ደመኛ የምንለው ጠላት አለ። ሁለተኛው የጠላት መረጃዎች አሉ። እነዚህ መረጃዎች እንግዲህ በባንዳነትም በተከፋይነት የሚሰሩት ነው። ሶስተኛው ሰርጎ ገቦች ናቸው እና የሰርጎ ገቦች በትግሉ ውስጥ አድፍተው ቆይተው በጊዜ ቆይታ ወይም በሂደት ውስጥ ትግሉን እንጠልፋለን ብለው ተልኮ ተሰጥቷቸው ይመጡ ነበሩ። ዳሩ ግን ይህ ትግል ይሄ የአማራ ሕዝብ ትግል ቤዙ ወይም መሰረቱ የአማራ ሕዝብ የህልውና አጣልቂኝ ስለሆነ እዛም ላይ የተመሰረተ ስለሆነ ከቀን ቀን እንጠልፈዋለን ቢሉ የሚጠለፍበት ደረጃ ላይ አልደረስም። የባሱም ብሎ ትናንትና ላይ ሻለቃ የነበሩ የፋኖ አደረጃጀቶች ዛሬ እዝ ሆኑ። ትናንትና ላይ ብርጌድ የነበሩት የት እንደደረሱ ክፍለ ጦሮቻችን በምን ያክል ቁመና በምን ያክል የዘመነ ሁኔታ ውስጥ እንደተደራጀ ጠላት መወቅ ጀመረ። ያን ብቻ አይደለም። ከዚህ ሁሉ ማግስት ከእዞች ምስረታ በኋላ በተለይም ግዙፍ ኃይል አላቸው የሚባሉት የአራቱ ቀጠና እዞች በአንድ ግንባር መጡ። እሱም ግንባር የአማራ ፋኖ ብሔራዊ ኃይል ሆኖ ተመሰረተ። በዚህ ምክንያት ሙሉ ለሙሉ የጠላት ሰርጎ ገቦች አንደኛው ይሄ የግርዱን ማበጠረው ወንፊት ላይ ሳንገኝ ተብሎ ከአሰላለፍ መውጣት አለብን ብሎ አሰቡ። ሁለተኛው ግን የዚህ የጠላት የምንለው ቀጠሎ ውስጥ ከፍተኛ የሚባል መደናገጥ ነው የተፈጠሩ። በጣም ከፍተኛ የሚባል በዚህ ሂደት በጣም ከፍተኛ የሚባሉ የጠላት ወይም ደግሞ የአገዛዙ ጨፍጫፊ ስርዓት ውስጥ ያሉ ጄኔራሎች፣ ኮረኔሎች ወደ አማራ ፋኖ ብሔራዊ ሀይል ለመቀላቀል በሂደት ላይ ናቸው። ይሄ መደበኛ የምትለውን ታች ያለውን ተዋጊ ማን አልጠቅስልም፣ ወይም ደግሞ እስከ ሻለቃ ደረጃ ያለውን አልጠቅስልም። ትልቅ እያ ሀገሪቱ መኮንኖች ያንን እድል ያንን ሂደት በማመቻቸት ላይ ያሉበት ሁኔታ ነው ያለ እና ከዚህ ጋር በተያያዘ እንግዲህ እነዚህ ሰርጎ ገቦች እራሳቸውን ማዳን አለባቸው። ለምን እነዛ ከፍተኛ ማዕረግ ያላቸው መኮንኖች ሲመርጡ ከእነዚህ ላይ ምን ይከሰጣል? በሰርጎ ገብነት ሲሰጡት ስለነበረው መረጃ ብዙ ብዙ ነገሮች እንደሚሰጥ ያውቃሉ። በዛ ሂደት ደግሞ አሃዱ ላይ በክህደት መገኘት የሚያመጣባቸውን ጣጣ አውቁታል። ስለዚህ እየተደረገ ያለው አንዱ ሂደት ይሄ ነው። ስለዚህ ምንም የአማራ ፋኖ ብሔራዊ ሀይል ገና ከመምጣቱ በዚህ ደረጃ ማደናገጥ፣ በዚህ ደረጃ ማሸበር ከጀመረ በቀጣይ መሰረት መያዝ ይቻላል። በቀጣይ አሁን ካለበት ወቅ የሆነ በጊዜ ሂደት አሁን ልክ በማዕከላዊ ኮማንድ ነው እየተመመራ ያለው በቀጣይ የራሱ የሆነ ስራ አስፈጻሚዎች፣ ማዕከላዊ ኮሚቴ፣ ጠቅላላ ጉባኤ፣ ፖሊት ቢሮ ከዛም አልፎ ደግሞ የራሱ መሪ ወይም ደግሞ ሰብሳይ በሚኖርበት ሰዓት ምን አይነት ቅርጽ ሊኖረው እንደሚችል አደገኛ ስጋት ተፈጥሯል። በዚያ ቀጠና ውስጥ በጠላት ካምፕ ውስጥ ማለት ነው። እና ከዚህ ጋር በተያያዘ ከዚህም ከፍ ያሉ በነገራችን ላይ ከዚህም ከፍ ያሉ መደናገጦች፣ ከዚህም ከፍ ያሉ ውዥንብሮች ይኖራሉ። እነዚህ እየከዱ ያሉ አካላት በነገራችን ላይ ስለከዱ የጠላት ካምፕ ወይም ደግሞ የጠላት አስተላለፍ መከታ ወይም ደግሞ ከለላ ሆኖ እንደማያተርፋቸው እንደማያድናቸው ያውቁታል። ያላታቸው አንደኛ ብቸኛው አማራጭ ወይ ከሀገር ጥሎ አገር ሸሽቶ ይሰደዳሉ፣ ወይ በጠላት ለወገኖቻችሁ ለወንድሞቻችሁ አልጠቀማችሁ ነገም ለእኛም የማትጠቅም ተብሎ ይረሸናሉ። ከዚያዎች ሶስተኛ አማራጭ ሊሆን የሚችለው ደግሞ ተመልሰው በእኛ እጅ ይወርቃሉ። ይሄ ቃለ ምድር ቃለ ሰመ የሚፈጸመው ተግባር ነው እና ያለው አሰላለፍ ይሄ ነው። እና የአማራ ፋኖ ብሔራዊ ኃይል ከአምስት ራሮቱ እንደዚህ አይነት አስገዳጅ ነገሮችን ይዞባቸው መጥተዋል። እኛ ማድረግ ያለብንና ቀስ በቀስ የድርጅቱ ሂደት እየጠነከረ የሚሄድበትን ወጥ የሆነ ተቋማዊ አሰራር የሚዘረጋበትን እና አማራነት አሸንፎ ህግ የሚሆንበት ድረስ እስክንደርስ መታገል ቁርጠኝነት ከኛ ማስቀጠል አለብን። ካነሳኸው አይቀር አንድ የማውቀው ታሪክ አለኝና እንዲያው አድማጭ ተመልካቹ ቢያውቀው መልካም ነው ብዬ ስላመንኩ ጥያቄውን ላንሳ። ጸዳሉ ደሴ ከዓመት በፊት ቆስሎ በአማራ ፋኖ ብሔራዊ ኃይል አማራ ፋኖ በጎጃም ባህር ዳር ብርጌድ ስር በእናንተ ብርጌድ ስር ያን ያንተ የብርጌዷ መሪ ነበርክ፣ የህክምና ድጋፍ ይደረግለት ነበረ እንዲያውም ብልጽግና እጅ ወድቆ ህይወቱ አደጋ ላይ የወደቀበት ጊዜ እንደነበረ አስታውሳለው። ያንን አስጨናቂ ጊዜ ከብልጽግና መንጋጋ ፈልቅቃችሁ ያስጣላችሁት እናንተ በአማራ ፋኖ በጎጃም ባህር ዳር ብርጌድ ስር ያላችሁ ልጆች ናችሁ። ይህን ታሪክ በደንብ በቅርብ ርቀት አውቃለሁ። ልጁም ወደ እናንተ ከመጣ ማለትም ለማገገም ወደ ሶስት ወር አካባቢ አማራ ፋኖ በጎጃም ስር ባህር ዳር ብርጌድ አካባቢ ቆይቷልና አንዴ እንዲሁም በስልክ አገናኝተኝ አይዞ በርታ የሚል መልእክት ልኬለት ነበር። እስኪ ያንን ጊዜ አስታውሰኝ፣ ማንቼ ምንድን ነበር የተፈጠረው? ምንስ ነው ያደረጋችሁለት የተደረገው? ከዛን ጊዜ በፊት እኔ እና ጸዳሉ አንተዋቅም የነበረ እና ጸዳሉ ከፍተኛ የሆነ ምት ነው የተመታው በጀርባው ገብቶ በዚህ በትክሻው በኩል ነው የወጣ እና ከዚያ አምስት ጋር በተያያዘ ድንገት ከአስከሬን መለስ የሆነ ወይም ደግሞ ሊጨረስ ያለ ሰው ሆኖ ቁስለኛ ሆኖ መጣ። እንዴት ነበር ትውውቃችሁ ግን? ልክ እሱን ትውውቃችን ልነግር ነው መጣ። በዚህ መካከል ይዞት የሚመጣው ሰው በዚህ ሰዓት ሀፍታሙ ይባላል። ከውባንተ ተወሯሪ ክፍለ ጦር ውስጥ ነው በዚህ ሰዓት የሚታገለው እና ወባንታ ባተኔ ላከኝ አለ። ምንድን ነው ስንለው በጣም ወዶ በጣም ማከብረው ጓዴ፣ ወንድሜ እንደዚህ አይነት የመቁሰል አደጋ ደርሶበታል። የትኛውንም አይነት ድጋፍና ክትትል አድርግለታል ና። እኛም አስፈላጊውን ድጋፍና ክትትል አደረግን። አሁን ላ ለጸዳዱ የተደረገ አይደለም። በቃ ለአማራ ህዝብ የተደረገ ለአማራ ህዝብ ነጻነት የሚከፈል ዋጋ ስለሆነ የእኛ ግዴታ ነው ብለን ያደረግነው እና ስለዛ ታሪክ መኩራራት አልፈልግም ግን በሰዓቱ ላይ እሱ ጥበቃ ማለቴ ሕክምና በነበረበት ሰዓት በጠላት ል ቁጥጥር ማለቴ ለመውደቅ ችሏልኝ። እሱን ለማስፈታት ወይም ደግሞ ለማስለቀቅ ብለን ወይም ደግሞ በጠላት ውስጥ ተይዞ እንዳይሄድ ብለን ኢሞራል የሆኑ ተግባራት ፈጽመናል። እውነት ለመናገር ከዛ በኋላ ታክሞ እንዲወጣ ተደረገ። በዛ ውስጥ የተደረገለትን እንክብካቤ፣ ዶክተሮች የጣሩለትን ጥረት ማን ያን ነገር ማውራት አልፈልግም። በይሳዝ ነው ሁሉም ለአማራ ህዝብ ትግል የተደረገ ስለሆነ ከዛ ወጣ። የገበሬ ቤት ቁጭ አለ ለሶስት ወር ሙሉ። ለአማራ ፈኖ ባህርዳር አንደኛ ክፍለ ጦር ባህርዳር ጌ አንዷ ሻለቃ ሁሌም ጸዳሉን ዙሪያ ጥበቃ ትጠብቅ ነበር ለከተማ ቅርብ ርቀት ስለሆነ። ያ ብቻ አይደለም እንግዲህ የገበሬን ወተት እየጠጣ ሁሉን አስፈላጊው በግ እየታረደ ማገገም ባለበት ልክ እንዲያገግም ተደረገ። እና ያው ሁሉ የተደረገን አማራ ህዝብ ትግል ሲባል ስለሆነ ስለ እሱ ማውራት አልፈልግም። እኔ አንድ የሚከነክን ጉዳይ አለ። ወይ አንተ አባተ ተክዷል። ያንን የተከፈለለትን ዋጋ በጣም እንደሚገርም ሁኔታ እሱ የመጨረሻ የማገገም ሁኔታውን ጨርሶ በተነሳበት ቅጽበት ነው በአንተ አባተ የተሰዋና በአንተ አባተ ተክዷል። ያ ብቻ አይደለም። ገበሬው ህዝባችን ተክዷልኝ መሳሪያ አዋጦ የሚገዛ እህል ሰፍሮ ሎጂስቲካችንን የሚቋጥር ስንስ ወለምታ ሲገጥመን የሚያሸን ስንሞት አንስቶ የሚቀብረን ስንታመም የሚያክመን የህዝባችን ተክዷል። ማለት ልክ ሲገባ አንድ የቡድን መሳሪያ ያለውን የዋጋ ነረት ታውቃለህ። የቡድን መሳሪያዎች ተይዘው ነው የገቡት። የነፍስ ወከፍ መሳሪያ ተይዞ ነው የገቡት። ያልክ የደለም ህዝባችን የተካደ ከምንም እና ከማንም በላይ የአማራን ህዝብ ስነ ልቦናል የካዱ ገብቷል። ዘጠኝ ሞት መጣ ቢሉት አንድ ሞት ግባ በለው የሚል የአማራ ገበሬ ባልቴ እንደ ህዝብ ተንቀህ፣ እንደ ማህበረሰብ ተንቀህ ተዋርደህ ልትበተን ከመረገጥ ልትጠፋ እየተሰራብህ እንደ ግለሰብ ልትከበር አይችልም። ስለዚህ ማለት ምንና እንዴት ፍላጎታቸው በነገራችን ላይ ከዚህ ትግል ውስጥ አንዱ መማር ያለብን ከዚህም የከፋው ውስብስብ ነገሮች ከፊታችን ላይ ሊኖሩ ይችላሉ። ዳሩ ግን ዛሬ ከትናንት የተሻለ ሜካናይዝድ፣ ከትናንት የተሻለ እግረኛ፣ ከትናንት የተሻሉ የውድን መሳሪያዎች አሉንና ማለት ተስፋችንም እምነታችንም ጥንካሬያችንም ያለው ቀጠናችን ላይ ባለው አደረጃጀት ነው። ቀጠናችን ላይ ባለው ትግሉን በተሸከሙ ሰራዊት ነው። እውነታው ግን የነበረው ጸዳሉ ጋር የነበረን ትውውቅ ይሄ ነው ለማለት ነው። ከዚያም በኋላ ጸዳሉ እንደምታውቀው በአማራ ፋኖዛይ ድርጅት ውስጥ የጎንደር ጠቅላይ ግዛት አባል ስለሆነ ለበርካታ ጊዜ የስልክም የአካልም ግንኙነት ኑሮ ኖሮ እናያውቅም የሚታወቅ የጋዳ ቅ ስለሆነ ዳሩ ግን ትግሉም በዚህ ደረጃ አሳልፎ የሸጡበት ሂደት ነገ በትውልዱ የፍርድ አደባባይ ቀርበው እንዲሁም ለዛ የሚደርስ እድል ይኖራቸዋል እያልጠብቅም ግን በዚህ የፍርድ አደባባይ ቀርበው ቢሞቱም በአጽማቸው ላይ ያንን ፍርድ ያገኛሉ የሚል እምነት ነው ያለኝ። ይሄው ነው እንግዲህ ከእሱ ጋር የነበረ። በአማራ ፋኖ ብሔራዊ ኃይል የአማራ ፋኖ በጎጃም ወታደራዊ አማካሪ ኢንጂነር ፋኖ ማንችሎት እሱ ባለው ለነበረን ቆይታ በብላክ ላዮን ሚዲያ አድማጭ ተመልካቾች ስም እጅግ በጣም አድርጌ አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ።